ወደ ዱባይ ሊሄድ ነው። ይህን ስነግራችሁ በታላቅ ሀዘን ነው የምትዋራው አምስት ወር ለማለት የምትሄደው ሀይሚናት ተሳስበኝ በፊልን የያዘ ወንዳት ክፍቶችን ቅመም ይሰጣታል። የዴሮ ነገር ትዝ ብሎኝ በእሷ ፊ አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ወድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ትላንት ጠፍቼ ነበር። ሀይሚ ቤት ቪዲዮ ተለቋል። እንግዲህ ብሩኬ ደግሞ ዛሬ የሚያስደነግጥ ቪዲዮ ነው እንግዲህ የሰሩት ዱባይ ሄዳለሁ ብሎ እንግዲህ ደብዳቤ ጽፎ ለሚፍታ፣ ሚፍታ ወንድማቸው መሀላቸው ነው ያለው፣ ለሚፍታ ሰጥቶ ሃይሚ ደንግጣለች። ደስ ሚል ህይወት፣ ደስ ሚል ኑሮ ነበር እየኖርን ያለነው። በአንድ ቤት መኖር ከጀመርን መተሳሰብ፣ ሁሉ ነገር እንደ አዲስ ነው እያለ ነው እንግዲህ ብሩኬ። ታዲያ ምን ተፈጥሮ ነው በዚህ ደስታ የምታስደነግጣት? ቡራ ወንድማችን ሀይሚ፣ ያንቺም ተረጋጊ አይጨክንም። አምስት ወር አይደለም አምስት ቀን አይጨክንም አንቺን ጥሎ ከአንቺ ርቆ ማለት ነው። ቢሄድም ይመለሳል ማለት ነው። ወይ ፕራንክ ሊያርግሽ ነው። ፕራንክ ነው ብሎ ባይናገርም ፕራንክ ሊያርግሽ ነው። ቢሄድ እንኳን ለጉዳይ እንዳለው ቢሄድ እንኳን ይመለሳል ማለት ነው። አይደለም አምስት ወር አምስት ቀን አምስት ቀን አይጨክንም ካንቺ ማለት ነው። ሀይሚዬ የኛ ቆንጆ ፍልቅልቅ አታልቅሺ። ደንግጣለች፣ ሚፍታ ራሱ ደንግጧል። እንግዲህ የጻፈው ሌተር ምንድነው? ሌተር ነው ሌተር የሚባል ደብዳቤ ማለት ነው። ያስደነግጣል። ሀይሚ ወድሻለው፣ ካንቺ ጋር ነበር እንደዚህ ምናምን እያለ እንግዲህ የሚያስደነግጥ ደብዳቤ ንጻፈላት ምንድን ነው? በሰላም የተለያየ ነው። ከአንተ ጋር ተጣልቷል? የተፈጠረው ነገር ምንድን ነው ብላ በጣም ደንግጣለች፣ እያለቀሰች ነው። እንግዲህ ሀይሚዬ፣ አይዞሽ እንበላት። ብሩኬ በአንቺ መቼም አይጨክንም። ፕራንክ ሊያረግሽ ነው። ወጣ ብሎ ሊመለስ ነው ወይ ወይ፣ ደግሞ እውነት እውነት ጉዳይ ካለው አምስት ቀንም አያድርም ማለት ነው። እና ትግስት አርጊ፣ አትጨናነቂ፣ አታልቅሺ፣ ሺ ትግስቱን ይስጥሽ እንበላት እንግዲህ ሀይሚዬን ማለት ነው። ቡራ እንደዚህ አይነት ፕራንክ ከሆነ፣ እንደዚህ አይነት ፕራንክ አታደርጋት። እንደዚህ አይነት ፕራንክ እንድታረጋት አንፈቅደልህም። ሹማግሌ መችላካል? ሰርጋችሁ መች ነው? አንድ ቤት መኖር ጀመራችሁ? ደህና ቤት ተከራየላት፣ ቤት ያዘላት፣ ቢላ ቤት እያልን ሳንጨርስ፣ ወይ ዩቱበሮች እኮ ጉድ ሰሩን። ዘንድሮ ነው ደስታ ሲመጣ ወዲያው የሚያስደነግጥ ነገር አዘን ያስከትላሉ። ምን ይሻላችኋል? አለ እንደውና እናንተ ፕራንካችሁ የቪዲዮ ስራ ነው የሰራችሁ ነው፣ ግን ስሩ። ምን ይሻላል? ምን እንደሚሻለን አናውቅም። እና ሀይሚዬ አይዞሽ አይዞሽ አይዞሽ አይዞሽ አይጨክንም በአንቺ ይመለሳል። ሚፍታ ወንድማችን እናመሰግናለን። እና መሰግናለን ከሀይሚዬ ጎን እንደምትሆን ተስፋ እናረጋለን። ብሩኬንም እንደምትመልሰው እንደዚህ አይነት ፕራንክ አይሆንም ብለክ እንደምትመልሰው ተስፋ እናረጋለን። እንግዲህ እስከዛ ከሀይሚ ጋር እንድትሆን ነ መወለድ ቋንቋ ነው፣ ቋንቋ አይደለም የሚባል ነገረው። ሚፍታ በጣም ብዙ ጊዜ በችግር ጊዜ በማህላቸው ይቆ ወንድማችን ነው። አላህ ይጠብቅ።